አራት ስምንት ሁለት አራት ስምንት ሁለት ዛሬ የቀን ውሏችን አብረን እንዋል ቪዲዮውን ላይክ እያረጋችሁ ጀምሩት ጓደኞች እንግዲህ የእናንተ ላይክ ለኔ ያበረታታኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ መላው አለም የምትገኙ የፋሲካ ቲቪ ቤተሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ያው እንግዲህ እኛ ጋ ቆሻሻ ሰብስበን ነው የምናቃጥለው ማለት ነው። አብዛኛው ቦታ መኪና መጥቶ ነው የሚወስደው ቆሻሻ፣ እኛ ደግሞ እንደዚህ እናቃጥላለን ማለት ነው አካባቢ እንዳይበክል በተለይ ደግሞ ፌስታሎቹ አካባቢ እንዳያቆሽሽ እንደዚህ እናቃጥላለን። የዛሬ ውሏችን ቆሻሻ በማቃጠል ነው የጀመርነው። ደስ የሚል ውሎ ይኖረናል እንሻአላህ። ቪዲዮውን እስከ መጨረሻ ድረስ ተከታተሉን። ከዚህ በኋላ የለት ለት ብሎጌን ከልጆቼ ጋርና ምን የምለቅላችሁና እናንተም ደግሞ ቪዲዮን ላይክ እያደረጋችሁ እኛን ደገፍ አርጉን ማለት ነው። የእናንተ ድጋፍ ፈልጎብናል። እዚህ ጋር በመሃል ልጆቹ ተከትለውኝ ወጥተው ከነሱ ጋር እየተካረርኩኝ ነበረ። አስፋልት አስፋልት ዳር ትንሽ ያስፈራል፣ አስፈሪ ነውና ተከትለውኝ ወጥተው ከነቢላል ጋር እየተዳረኩ ነበረ። የወንድ ልጆች እናት ከሆናችሁ በቀኑ ቢያንስ ማለት ነው ቢያንስ እስከ መቶ ጊዜ ተው እረፍ፣ ምና ምን ትላላችሁ። ግድ ነው የወንድ ልጆች እናት ታቁታላችሁ። እንደዚህ ቆሻሻ ካቃጠልኩኝ በኋላ ደግሞ ያው ግቢ ላይ አረንጓዴ ነገሮችን እየተካከልኩ ስለሆነ ገበያ ወጣሁኝ፣ እንሰት ልገዛ ማለት ነው። ያው ሰሞኑ ተክያለሁ ግን ደግሞ እሱ ስላልበቃኝ በድጋሚ ልጨምርበት ወደ ገበያ ሄድኩኝ። ይሄ ሁሉ የሚሸጥ ነው። ሰው ግቢው ላይ በቃ እንሰት ተክሎ ሊሞት ነው እንሰት አንደኛ ለውበት ነው። እኔ ለውበት ነው ብዙ ጊዜ የምፈልገው። ሁለተኛ ሰፈር ያሳምራል። ሶስተኛ ደግሞ ቆጮ ነው። ያው እኔ ግን ቆጮ ነኝ እጃ መጠቀማ አይመስለኝም። ቆጮ የቆጮ አድናቂ አይደለኝም። ግን ለሰፈር ውበት በጣም ነው የምወደው እንሰት ማለት ነው። እንደዚህ እንሰት ገዛውኝ። በነገራችን ላይ ውድ ነው። አንዱ እንሰት እስከ 160 ብር ነው የሚሸጠው ማለት ነው። አሁን ይሄ ልጁ የሚያነሳው እንሰት አንዱ 160 ብር ነው የተገዛው፣ ግን የኔ አይደለም። እኔን እዚህ ጋር ሽንኩርት የተሸከመው ልጅ አደናቅፎት ወደቀ። እንዴት አንጀቴን እንደበላኝ ሲያሳዝኑ እኮ እንደዚህ የጉልበት ስራ የሚሰሩ ልጆች በጣም ነው የሚያሳዝኑት። ከዛ በኋላ እንሰቴን ገዝቼ ወደ ቤት ተመለስኩና እንደዚህ ተከልኩት። በነገራችን ላይ እንሰ ስትተክሉ ቢያንስ ጉልጓሩ ተቆፍሮ እስከ ሳምንት መቆየት አለበት ይባላል። እኔ ግን ወዲያው ነው ወዲያው ገሴ ወዲያውን አስቆፍሬ ነው ያስተከልኩትኝ ማለት ነው። የራሱ ካደገ ሄደ ካላደገም የራሱ ጉዳይ ነው። ብዙ እንዲቆይ አልፈልግም ሳይተከል ማለት ነው። ከዛ በኋላ እንግዲህ ጓደኞቼ ያው ይሄ ሰሞኑ የተከልኩት ነው ቆየት ብሏል ወደ ብዙ ናቸው። በነገራችን ላይ እንሰቶቼ ማሻላ ሲያድጉ እንደምታይት እርግጠኛ ነኝ። ያው እኔ ያለሁበት አካባቢ ያለሁበት ግቢ ትንሽ ደረቃማ ቦታ ስለሆነ ለማደግ አስቸግሮታል። አሁን ይሄ ከስድስት ወር በፊት ነው የተተከለው። ቤቱን ልክ እንደተሰራ ነው የተተከለው፣ ግን ብዙም አላደገም እነዚህ ማለት ነው። ከዛ አጎቶቼ ከብት እርባታ አላቸው ከብት ያረባሉ የወተት ላሞች አሏቸውና እነሱ ጋ ጋሪ ይዤ ሄጄ እንደዚህ በመዳበሪያ ፊክ እበት የከብቶች እበት ማለት ነው አሪፍ ነው ይባላል ለእንሰት በጣም ነው የሚያሳድገው የሚያሳምረው ስለተባልኩኝ እሱን ላመጣሁኝና እንደዚህ ስርስሩን አደረግኩለት ማለት ነው በነገራችን ላይ በትንሹም ቢሆን የግብርና ስራ በጣም ነው የሚያደክ ነው። እኔ ገብሬ ልጅ ነኝ፣ ግን ሁሉም ነገር ከበሮ በሰው እጅ ሲያዩት ያምር፣ ሲያዩት ያምር፣ ሲይዙት ያደናግር። ግብርና እንደዚህ ስታዩት ናምን በጣም ነው የሚያምረው፣ አረንጓዴ ምኑ፣ ግን በጣም ድካሟለሁ። እኔ በዚህ ቦታ ብቻ እንዴት እንደምፈጋ ልነገራቸው አልችልም። እና ፊጌን አደረግኩኝ፣ በቱን እንደዚህ ዳርዳሩን አደረግኩበቴኝ። በነገራችን ላይ ብዙ ብዙ እንሰት ነው የተከልኩት። ግቤ ላይ የሌለ ነገር የለም ያው ዝናቡ ሲጥል በደንብ አሳያችኋለሁ ማለት ነው። ከዛ እንደዚህ ፊግ አደረግኩኝ ዳርዳሩ። በነገራችን ላይ እኔ ያው የገጠር ልጅ ነኝ ግን አረብ ሀገር ይሄ የምታዩት እንዳለ ፊግ ነው በመዳበሪያ ወደ ሀያ መዳበሪያ አንዴ በጋሪ ያመጣውኝ እንደዚህ ሞልቼ ማለት ነው ከዛ በኋላ እሱን ከጨራረስኩ በኋላ የሽሮ የሽሮ እንትን እያዘጋጀው ነበረ። ሽሮ ላስፈጭ። ልጆቼ በጣም ነው ሽሮ የሚወዱት፣ እና ሽሮ ላስፈጭ እንደዚህ። አዎ፣ አዎ፣ አንተ ቢላል ከኔ ጋር አለ። እኔ እኔ ይላል። እና ሽሮ ላስፈጭ እንደዚህ እያጣጠምኩኝ ነው። እወዳለሁ። ይሄ ሶስት አይነት ነው አተር ሽምብራ ባቄላ አደባልቄ ነው ማስፈጨው። ሰው እንደ ፍላጎቱ ነው። እኔ ግን እንደዚህ ሚክስ አድርጌ ነው ማስፈጨው ስለሚጣፍጥ ማለት ነው። ከዛ ልጆች እዚህ ጋር እያገዙኝ ነበረ። ቅድም እንደነገርኳችሁ የወንድ ልጆች እናት ስትሆኑ እፍ ማረፍ የለም። በቃ አሁን ማሄር በቀኑ ስንት የመሰላችሁ ሶሪ፣ የሚለብሰው ይቆሸሻል፣ ውሀ ይደፋል፣ ምን ይላል። በቃ ስራቸው ማጥፋት ተዉ እረፉ ምናምን ማለት ብቻ ነው። ይት ሊደፋብኝ ሲታገል ማለት ነው። ከዛ በኋላ እንደዚህ በሸራ ዘረጋውቲን ካጠብኩኝም በኋላ በነገራችን ላይ ቆሻሻ አያጣውም ምንም እራሳችሁ እንኳን ብታስከኩት መታጠብ አለበት። በጣም ቆሻሻ አለው። በጣም ብዙ ቆሻሻ ነው የወጣውና ከዛ እንደዚህ አደረግኩኝ። ያው ጓደኞቼ ቅድም ልነግራችሁ የፈለግኩት ምንድን ነበር መሰላችሁ? እኔ የአረብ ሀገር ላይ ድመት ነበር መሰራበት ቤትና ከባድ ሳይነስ ይዞኝ ነው የመጣሁት። ድመትና ውሻ ያለበት ቤት የምትሰሩ ሰዎች በጣም ጥንቃቄ አድርጉ። አሁን እኔ አቧራ ሲነካኝ፣ ጭስ ሲነካኝ፣ እንደዚህ የከብቶችበት ሲነካኝ እንዳስም ነው የሚቀሳቀስብኝ በጣም ነው የሚያመኝና ጥንቃቄ አድርጉ ለማለት ነው። እና እንወዳችኋለን። ቪዲዮ ላይክ እያረጋችሁልን እለፉ። እናንተ ምንም አይቆጥርም፣ ለኛ ግን ይጠቅመናል። እንወዳቸዋለን። ያው እዚህ ጋር የነቢላል መጫወቻ እያጠብኩ ነው ከኛ ጋር አብረን እንጠብ ማለት ነው አይደል? ቪዲዮ ላይ አብረን እንጠባ መጫወቻ ቪዲዮችን ላይክ አድርጉልን። በላቸው በላቸው፣ ላይክ አርጉ በላቸው፣ ላይክ አርጉ በላቸው።